ስም አብ ወወል ወመንፈስ ቅዱስ አሐዱ አምላክ አሜን ገድለ አቡነ አረጋዊ ዘወርሃ ሰኔ ያልተፈጠረ አንድ ባህሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የህያዋን ሁሉ መገኛ የህይወት ምንጭ ከእርሱ የሚፈልቅ የተራበውን የሚያጠግብ የተጠማውን የሚያረካ የባይለ ጸጋውን የሚያጠግብ በከነዳን ጋር የሚኖር ትሑታንንና ትዕግስተኛውን የሚወድ የምዕመናን ጓደኛቸው የጻድቃን ምስክራቸው ነፍስን የሚጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ አስራ አራት ቀን የሚነበብ የሚጸለይ የብፁዕ አባታችን የብፁዕ ቅዱስ አባታችን የአቡነ አረጋዊን የትሩፋቱን ዜና ገር በእግዚአብሔር ቸርነት ማንበብ እንጀምራለን። የብፁዕ ቅዱስ አባታችን የአቡነ አረጋዊ ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ብፁዕ ቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸውም ስድስት ሺህ እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከእነርሱም ለወፍጮ ስራ የተመደቡ አሉ። ሸክላ ስራና ሌላም ልዩ ልዩ ተግባረ እድ የሚያውቁ ይገኝባቸዋል። ጽህፈት የሚጽፉ አሉ። ለሁሉም ለየስራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ስራ የምታገለግል ስድስት መቸለሻ የምትችል አንዲት የብረት ጋና አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትህትና ተጠብቀው ይኖሩ ዘንድ በየዋሃት፣ በጾም፣ በጸሎት፣ በትህርምትና በትዕግስት ተጸምደው ይኖሩ ዘንድም ቅዱስ መጽሐፍ እያነበበ ይተረጉምላቸዋል። በአባቶቹ በጳኩሚስ እና በቴዎድሮስ ቤት እንደተማረም ይህን የማህበር አስተዳደር ስራ አሰራላቸው። የመጽሐፍና ሌሎች የማህበር አስተዳደር ስርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እርሱ ብልህና አዋቂ እንደመሆኑ መጠን የህግና የስርዓት መምህር ነውና፣ ለብፁዕ ወቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህን ነው በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ እረፍት፣ ከሀዘን ወደ ደስታ ወዳለበት፣ ከሐሳር ወደ ክብር በታላቅ ደስታ ወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን የሐላፊውን ዓለም ክብር ስለ ናቅህ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደ ናቅህ እኔ አይን ያላየውን ጆሮ ያልሰማውን በሰው ልቦናም ያልታሰበውን አለብስሃለሁ አስጌጥህም አለው። ከትውልድ ሀገር ወጥተህ በባዕድ ሀገር ስለኖርክ እኔ የሰማያዊት ኢየሩሳሌምን ሰጠሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለ ናቅህ የማይፈርስ የማያልፍ የሕይወት ቤት እኔ እሰጠሃለሁ። መታሰቢያህን እያደረገ በጸሎትህም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትንም እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገርልህን መጽሐፍ የጻፈ ያጻፈ የተረጎመ፣ እኔ ስሙን በሕይወት መጽሐፍ ጽፏዋለሁ። መታሰቢያ በሚደረግበት እለት የራበውን ያጠገበ የጠማውን ያጠጣ፣ እኔ የሕይወት እንጀራ አበላዋለሁ የሕይወት ጽዋንም አጠጥታዋለሁ። በዓልህ በሚከብርበት ዕለት ለራበው ምሳውን ያበላ፣ እኔ በምሳህ በምሳህ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሰራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ ልመናውንም እቀበለዋለሁ። ቤተ ክርስቲያንህንም ለሰራ አስራ ሁለት የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳ ሞት አይደርስበትም የእህል ችግርም አይኖርበትም። በጥቡ ልብ ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግሩ ሁሉ ፈጥኜ ደርስለታለሁ። ለቤተ ክርስቲያንህ መባ ያገባ ዕጣን ወይም ቅባሜሮን ወም ወይም ዘይት የሰጠ እኔ በሰማያዊት መንግሥቴ አገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያንህ የሐር መጎናጸፊያ ቢሰጥ በዓልህ በሚከበርበት ዕለት ቢያከብር፣ እኔ በመንግሥት ያከብረዋለሁ። በጠላቱም ላይ ድልን አቀዳጀዋለሁ። ከመኳንንቱ ከመሳፍንቱ ጋርም ሰላምን እሰጠዋለሁ። በምድርም ላይ ዘመኑን ወይም ዕድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍበትም። መልአከ ሞትም ሊያስደነግጽህ አይችልም። እንደ ነቢያቶቼ ኤልያስና አይኖክም ትሰወራለህ እንጂ በብሩካን እጆችህ የቀበርካት እናትህ እድናንም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርበት ወይም ለማንም እንዳይታይ እንደ ንበረም ልጅ እንደ ሙሴ መቃብር ይሰወራል። ይህችን ቤተ መቅደስህንም ታላቅና የተከበረች አደርጋታለሁ። የበቆ የደጋግ ነገሥታትና ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችንም ለአባታችን ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊት ሞገስ አግኝቼ እስከሆነ እናገር ዘንድ ይፈቀድልኝ አለው። ጌታም ወዳጅ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከኔ የምትፈልገውንም ሁሉ ጠይቅ፣ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ለሰጠህኝ እስከ ዘላለሙ ድረስ ስምህ የተመሰገነ የጌትነትም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታ ሆይ መታሰቢያህን ያደረገ የገርሌን መጽሐፍ የጻፈ በጸሎት የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስም እስከ አስራ አምስት ትውልድ ድረስ ምርልሃለሁ አለው። አባታችን አቡነ አረጋዊም አቤቱ ይህች ቦታ ነገስታት፣ የጳጳሳት፣ የክቡራን መኳንንትና መሳፍንት ብቻ መቀበሪያ ሁና አትቅር ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸውም ለእውራንና ለአንካሳን መጠጊያ ተሆን ዘንድ ማንኛውንም ግለሰብ ይቀበርባት እንጂ እኔ በዚች ሀገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንህ አረጋዊ ሆይ እንደ ቃልህ ይደረግልህ አለው። አባታችን አቡነ ገብረ መንፈስ ቅዱስ አባታችን አቡነ አረጋይም መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በድንገተኛ ሞተው በዚህች በአጸደ ቤተ ክርስቲያን የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስም ስንኳንስ በተራራው ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስም የተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው አለው። አባታችን አቡነ አርጋዊ አቤቱ ይህችን ቤተ መቅደስና በውስጧም የሚኖሩትን ባርካለው። መድኃኒታችንም ይህች ቤተ መቅደስ የተባረከች የተቀደሰ ይትሆን፣ በውስጧም ሰው አይታጣ፣ መብራቷ አይጥፋ። ስጋይና ደሜ በውስጧ በተዘጋጀ ጊዜ ልምላም፣ የሙቀት ያልተለየው የሰመረ በፊቴም ተቀባይነት ያለው ይሆናል። አባታችን አቡነ አረጋዊም መልሶ አቤቱ ይህችን መንፈሳዊ ድርጅት ወይም ማህበር ልጆችንና ቅዱሳኖችንም ሁሉ ባርክ አለው። ይህቺ ማህበር የተባረከች ትሆን፣ የችግረኞች መጠጊያ፣ የተራቡ የሚጠጉባት፣ የታረዙ የሚለብሱባት፣ ወይም ለተራቡበት ምግብ፣ ለተራቆቱትም ልብስ ትሆን አለው። እሊህ ቅዱሳን ልጆችህም እልፍ አላፋት ይሆኑ፣ እንደ ባህር አሸዋ እንደ ሰማይ ከዋክብትም ትውልዱ ነገዱ እንደተስፋፋ ዘሩም እንደበዛ እንደ ያዕቆብ ልጆች የበዙ ይሆኑ። ድንገተኛ በሽታ መቅሰፍት፣ ሰውነትን የሚያዘግ የሚያጠውልግ ህማምም ወደ እነርሱ አይቅረበም አለው። አባታችን አቡነ አረጋዊም አቤቱ ይህችን የማድርባትን በአቴንና ከአንተም ጋር ቆሜ ቃል ኪዳን የተቀበልኩባትን ቦታ ባርግ። ይልቁንም ይህች አገር ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ሆናቸውና ወይም ከህማማቸው ይፈወሱ ዘንድ ባርካት አክብራትም አለው። ህማምም ያለበት ቢኖር ፈጥኖ ይወገድለት፣ በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱንም መሬቱን ወይም እምነቱን በተቀባ ጊዜ በእሱ ላይ ድንቅ ድንቅ ተአምራት ተፈጽሞ ከህመሙ ነፃ የሆን ዘንድ ፈቃደ ይሁን በማለት አባታችን አቡነ አረጋዊ ለመነ። የለመነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ስምህ ስም በኢየሱስ ክርስቶስም ይሁን ይደረግልህ በማለት በማይታበል ቃሉ ቃል ኪዳን ገባለት። የአባታችን አቡነ አረጋዊ ጸሎቱና በረከቱ በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን ጸሎቱና በረከቱ በሀገራችን በኢትዮጵያ በህዝበ ክርስቲያኑ ላይ ለዘላለሙ አድሮ ይኑርና ክቡር አባታችን አቡነ አረጋዊ ያደረገው ተአምር ነው። ከእለታት በአንድ ቀን የክቡር አባታችን የአረጋዊ በዓል በሚከበርበት እለት መነኮሳቱ ከተራራው ግርጌ ወይም ከገመዱ ስር ለተሰበሰቡ ሰዎች ጠላ ሲያወርዱ የጠላውን ስራ ወይም ማድጋ ከድንጋይ ላይ ወደቀችና ክዳኗ ሳይከፈት ሀምሳ ክንድ ያህል ተሽከርክራ ሄዳ ልክ ሰው እንዳስቀመጣት ተቀመጠች። ያችም የጠላ ማድጋ መሰበር አልደረሰባትም። ጠላውም ጠብ አላለም ወይም አልፈሰሰም። ነገር ግን በዚያ የተሰበሰቡ ሰዎች አድናቆታቸውን ከፈጸሙ በኋላ ወዟ እንደሚንጠፈጠፍ እንደ ጼዴንያ ስዕል የማድጋዋን ክዳን ከፍተው ጠላውን እያንዳንዳቸው ተቀቡት። እንጂ ይህ ነገር እጅግ በጣም ድንቅ ነው። አእምሮ ከሌለው በስተቀር በዚህ የማይደነቅ ማን ነው? እውነትም ድንቅ ነው። ብረት በመሬት ላይ ቢወድቅ ፈጥኖ ይጣመማል ወይም ይሰበራል። ለዚህም ምሳሌ የሆን ዘንድ ቀድሞ ጌታችንና አምላካችን መድኃኒታችን እየሱስ ክርስቶስ በግብፅ በስደት ሳለ የፈያታዊ ዘይማን ሰይፍ በጌታ ፊት ወድቆ ተሰብሯልና። ወንድሞቼ ሆይ ይህ ነገር እንዴት ሊሆን ቻለ? ከብረት ከብረት መሬት ይጸናልን? ማለት ነውን? የእግዚአብሔር የጥበቡ ጥልቀት ከፍጡራን ሁሉ እጅግ የረቀቀ ነውና እጹብ ድንቅ ነው። እኔም በዚህ በማድጋ ገደል ወድቆ ከመሰበር መዳን እና በፈያታዊ ሰይፍ መሰበር ተደስቻለሁ። ወደ ትርጉሙም ስገባ ልቤን የበለጠ አስደስተዋለሁ። በዚህ በድቃቄ የገል ማድጋ የአወዳደቅ ስራ የክቡር አባታችን የአቡነ አረጋዊ መታሰቢያን በማድረግ ረገድ ብዙዎች ወደ ጽድቅ ጎዳና ተሰማርተዋልና በዚህም ሰይፍ መሰበር ምክንያት ፈያታዊ ዘይማን ከቀዳማዊ አዳም ገነት ቀድሞ ለመግባት እስኪበቃ ድረስ ወደ እብራዊ አብርሃም የሃይማኖት ተራራ ለመውጣት ችሏልና ከክቡር አባታችን አቡነ አረጋዊ መሰወር ብዙ ዘመን በኋላም የዚህች ማደጋ ወዳደቅ ገቢረ ተአምራት ማድረግ እጅግም መልካም ነው። የአባታችን የአቡነ አረጋዊ ሀብተ ረዴቱ ከእሱ ጋር ሳይሰወር ከእኛ ጋርም እንዳለ በእርግጥ አስርድታናለች እና ዳግመኛም መጽሐፍ የስንዴ ፍሬ ከመሬት ላይ ካልወደቀች ወይም ካልተዘራች ብቻዋን ትኖራለች። ነገር ግን በመሬት ላይ ብትወድቅ ወይም ብትዘራ ብዙ ፍሬ ልታፈራ ትችላለች ብሎ እንደተናገረ፣ ይህቺ የክቡር አባታችን የአቡነ አረጋዊ የገዳሙ ማድጋ በስንዴ ቅንጣት ትመሰላለች። ይህችን የእንስራ ወይም የማድጋ ወዳደቋን የተመለከቱ ሁሉ ብዙ የጽርቅ ፍሬን አፈሩ። እነሱም በየሀገራቸው የክቡር አባታችን የአቡነ አረጋዊን መታሰቢያ ያደርጋሉና የታምራቱንም ዜና ለሁሉ አስረድተዋልና በሃይማኖታቸው መሰረት ላይም የአማረ ህንፃቸውን ገነቡ። ህንፃ ካልቆመበት መሰረት ብቻውን ከንቱ ነውና፣ የዚህች የማድጋ የጽርቅ ፍሬ አሰራር ነገር ከሞተች በኋላ ፍሬ እንዳፈራች እንደ ስንዴ ቅንጣትም አይደለም። እርሷ ግን ሳትሞት ወይም ሳትሰበር በፊት የፅድቅ ፍሬን አፈራች እንጂ። ስለዚህም ነገር ሁሉም ክብር ይሰጣታል፣ ክፉ ከፍ ከፍም ያደርጋታል። ይቺን ስራ ወይም አድጋ እንደ ስንዴ ቅንጣት መበስበሳ ሳይኖርባት እስከ ዛሬ ድረስ በተአምራለች እና የክቡር አባታችን የአቡነ አረጋዊ ጸሎቱና በረከቱ በህዝበ ክርስቲያኑ በአገራችን በኢትዮጵያም ለዘላለሙ አድሮ ይኑር አሜን። ልባቸው በብርሃን የተመላ ታመ